ሰላም እንዴት ናችሁ? በ2017 ዓመተ ምህረት 12ኛ ክፍል ማትሪክ ፈተና የምትፈተኑ ተማሪዎች በሙሉ ስፔሻሊ በርቀት የምትፈተኑ ተማሪዎች ከቀናቶች በኋላ ወደ ዩኒቨርሲቲ ሄዳችሁ ትፈተናላችሁ። ሰው በዚህ ቪዲዮ የምናየው ምንድነው? ዩኒቨርሲቲ ሄዳችሁ ስትፈተኑ ከመጀመሪያው ከመነሻችሁ ጀምሮ ምን ይገጥማቸዋል? ምን ማድረግስ አለባችሁ? ምን ጥንቃቄ ያስፈልጋቸዋል? ስትሄዱስ ምን አሟልታችሁ መሄድ መቻል አለባችሁ? የሚለውን ዲቴይል እያንዳንዱን ባለፉት ሁለት ዓመታት የተፈተኑ ተማሪዎችን ጠይቄ ከነሱ ያገኛቸውን መረጃዎች ለእናንተ እያንዳንዱን ሸር አደረግላቸዋለሁ። በኦንላይን የምትፈተኑ ተማሪዎች የእናንተ የታወቀ ነው። የተወሰነ ሰዓት ቀደም ብላችሁ ትገኛላችሁ። ከእናንተ የሚጠበቀው ሰዓት ምንጊዜ ቢሆን የትኛውን ፈተና ላይ የተወሰነ ቀደም ብሎ መገኘት አሪፍ ነው። ቢያንስ ሰላሳ ደቂቃ። ዛሬ ፈተነ ሁለት ሰዓት ተኩል ከሆነ የሚጀምረው እዛች ቦታ ላይ ሻርፕ ሁለት ሰዓት ላይ መድረስ መቻል አለባቸው። ጓደኞቻችሁ ጋር ኢንፎርሜሽን ትለዋወጣላችሁ፣ አእምሯችሁን ታዝናናላችሁ፣ አካባቢውን ትላመዱታላችሁ፣ ኦሬንቴሽን ይሰጣል። እንደዚህ እንደዚህ አይነት ነገር ስላለ የተወሰነ ቀደም ብላችሁ ትደርሳላችሁ። ስትነሱ ግን ስትሄዱ እንደ አድሚሽን ካርድ፣ መታወቂያ፣ የትምህርት ቤት ዩኒፎርም፣ ጸጉራችሁን አሳደጋችሁ ምናምን እንዳይሏችሁ እነሱን አሳድሳችሁ አስተካክላችሁ መገኘት ነው የሚጠበቅባችሁ እናንተ። ሌላ ብዙም ይጠበቅባቸው ነገር የለም። በወረቀት ለምትፈተኑ ልጆች ግን ምን እንደሚገጥማቸው እነግራቸዋለሁ ማለት ነው። በወረቀት የምትፈተኑ ተማሪዎች መነሻ ቀናቸው የሚወሰነው ዩኒቨርሲቲው ከእናንተ ካላችሁበት ቦታ ባለው እርቀት፣ ይወሰናል። ለምሳሌ አሁን ወለጋ ዩኒቨርሲቲ ነው ብለን ዩኒቨርሲቲውን ብንመለከት ወለጋ አካባቢ እዚያው ነቀምት ከተማ አካባቢ ያሉ ልጆች ከሆኑ ለምሳሌ ሰኔ ሃያ ሶስት ቀን ቢሆን ፈተና የሚጀምርበት፣ ከፈተናው አንድ ቀን በፊት ያለው ሁሉም ተማሪዎች መገኘት አለባቸው የግዴታ የኦሪንቴሽን ቀን ነው። ኦሪንቴሽን ሁሉም ተማሪዎች መውሰድ አለባቸው። ዩኒቨርሲቲውንም ክላሳቸውንም ምናምን አንድ ቀን ቀድሞ ማወቅ መቻል ያለባቸው ስለሚባል አንድ ቀን ቀድሞ ያለው ሁሉም ይገኙበት ነው። ሰኔ ሀያ አካባቢ ራቅ ያሉ ቦታዎች ላይ ያሉ ከዩኒቨርሲቲው ትንሽ ራቅ የሚሉ ቦታዎች ላይ ያሉ ተማሪዎች ቀድመው ይጓጓዛሉ ይገባሉ። በሚቀጥለው ቀን ደግሞ ለምሳሌ ሰኔ 23 ከሆነ ኤግዛም ዴቱ ሰኔ 22 ኦሪንቴሽን ይሆናል። ሰኔ 21 ቀን ደግሞ እዛው ዙሪያ ያሉ ለምሳሌ ደብረታቦር ዩኒቨርሲቲ ከሆነ ደብረታቦር ከተማ እና ዙሪያ ላይ ያሉ፣ ወለጋ ዩኒቨርሲቲ ከሆነ ነቀምት እና ነቀምት ዙሪያ በጣም ቅርብ የሆኑ ቦታዎች ላይ ያሉ ተማሪዎች እዛው አካባቢ የሚገቡበት ቀን ይሆናል ማለት ነው። ስትነሱ ትምህርት ቤታችሁ ባስ አዘጋጅቶ የሆነ ኮሚቴ አይነት ነገር አለ፣ እናንተን ኮንትሮል የሚያደርግ እናንተን በስነስርዓት ኃላፊነት ወስዶ ከወላጆች ተቀብሎ እንትን የሚል እንደሸኝት ነገር ተዘጋጅቶላችሁ በየተራ ባሶች መጥተው ይወስዷቸዋል። ዚህን ዩኒቨርሲቲው በር ላይ እስከደርሱ ድረስ እነዛ ሰዎች አብሯችሁ ይሆናሉ። ዩኒቨርሲቲው በር ላይ ከደረሳችሁ በኋላ እናንተን አድርሰው የሚቀበሏችሁ ወዲያውኑ የእንትን ልብስ የለበሱ እንግዳ ተቀባይ አስተባባሪ ሆኑ ዩኒቨርሲቲ የወከላቸው ሰዎች ይኖራሉ። እነሱ ይቀበሏቸዋል። ዜም ቀጥታ በር ላይ ልገቡ ስትሉ ፌደራል ፖሊስ ፍተሻ ያደርጋል። ፌደራል ፖሊስ ፍተሻ በሚያደርግበት ሰዓት አታምጡ የተባላችሁትን ማንኛውም ኤሌክትሮኒክስ ነገር፣ ስለታማ ነገር፣ አላስፈላጊ የሆነ ነገር ከተጠቀሱት የተከለከሉ ነገሮች አሉ አይደለም። ከነዛው ውጪ ሆነ የማይጠቅም ነገር ከያዛችሁ ብዙ ብለ አውጥቶ ይጥለዋል። ከበድ ያለ ነገር ደግሞ ይዛችሁ ከተገኛችሁ ደግሞ እናንተ ህገ ወጥ ናችሁ፣ ወንጀለኛ ናችሁ ተብላችሁ ኤግዛም እንዳትወስዱ ሌላ ሌላም ነገር ሊመጣባችሁ ይችላል ማለት ነው። እና ውጭ ላይ የሚደረገው ፍተሻ ከባድ ፍተሻ ነው። እያንዳንዱ ልብሳችሁን እያወጡ እንደሚፈትሹ ይነገራል። ይህንን ካደረጉ በኋላ ጠንካራ የሆነ ፍተሻ ካደረገ በኋላ ትገባላችሁ። ዶርም እንዴት ነው የምትመደቡት? አንዳንድ ዩኒቨርሲቲዎች ቀድመው ለተማሪዎቻቸው ዶርም መድበው ገና ሳትሄዱ ያሳውቋቸዋል። እንትና የሚባል ተማሪ፣ ይሄ አይዲ ቁጥር ያለው ተማሪ እዚህ ዶርም ተመድበዋል ብለው ብሎክ ኑና ዶርማችንም ይነግሯቸዋሉ። አንዳንዶች ደግሞ ከሄዳችሁ በኋላ የምትመደቡበት ሁኔታ ነው ያለ። ቀድማችሁ የምትመደቡ ልጆች ከሆነ እናንተ ከመርሳችሁ በፊት ዩኒቨርሲቲ መድቦ የሚጠብቃችሁ ተማሪዎች ካላችሁ የማታውቋቸው ልጆች ጋር ሊሆን ይችላል በአልፋቤት ሊሆን ይችላል የምትመደቡት። ምንም የማታውቋቸው ልጆች ጋር ሊሆን ይችላል የምትመደቡት ስማችሁ ብቻ ስለገጠመ ከሌላ ትምህርት ቤት ምናምን የሄዱ ልጆች ሊሆኑ ይችላል የምትመደቡት። አንዳንዱ ደግሞ ከትምህርት ቤታችሁ ጋር አንድ አይነት ተማሪዎች ሊመድም ይችላል። አንዳንዱ ደግሞ ከሄዳችሁ በኋላ ጓደኛ የሚመቻችሁን ሰው እየያዛችሁ ተመዝገቡ ብሎ እየመዘገበ ፕሮክተሩ ዶርም ይሰጣቸዋል ማለት ነው። ዜን ዶርማችሁ ውስጥ ትገባላችሁ። አሁን ትንሽ ከበድ የሚልባችሁ ሲጋ አዲስ ተማሪዎች ጋር ከሆነ ይከብዳቸዋል በፈተና ሰዓት የፈተና ትንሽ ውጥረት አለ። ከዛ ላይ አዲስ ተማሪ ጋር መተዋወቅ ምናምን ይከብዳል። ግን ይሄ አንድ ቻሌንጅ ስለሆነ ከአሁኑ አውቃችሁት ማሸነፍ አለብኝ ይሄንን ቻሌንጅ ብላችሁ ራሳችሁን አሳምናችሁ እነሱም እንደናንተ የሚፈተኑ ናቸው። ፈተናቸውን ለመውሰድ የመጡ ተማሪዎች ናቸው። ተግባብታችሁ እንዲሁም ጥሩ ጓደኞችም ትሮ ትችላላችሁ። በኋላ ላይ ከእናንተ ጋር ሲሚላር ስታተስ ያሉ ልጆች ስለሆኑ ከእነሱ ጋር በደንብ ለመግባባት ትሞክራላችሁ። ፈተና አንድ ቀን ሲቀረው ኦሬንቴሽን ለሁሉም ተማሪዎች ይሰጣል። እና እንዳልኳችሁ አንድ ቀን ቀደም ብሎ በሚሰጠው ኦሪንቴሽን ውስጥ ስለ ኤግዛሙ ኤግዛም ሩማችሁ ምን እንደሚመስል የቶንበር እንደምትቀመጡ ኤቭሪቲንግ ታውቃላችሁ። በየጊዜው ቦታ መቀየር ምናምን አይኖርም። አንድ የቋሚ ቦታ ነው የሚሰጣችሁ። ሁሉን ነገር ታውቃላችሁ ማለት ነው። እና በጥንቃቄ ኦሪንቴሽናችሁ መስማት ይጠበቅባችኋል። ዜን ቅድም በኦንላይን ላይ ለሚፈተኑ ተማሪዎች እንዳልኩት እናንተም ሰላሳ ደቂቃ ቀድማችሁ ብትገኙ ትጠቀማላችሁ እንጂ አትጎዱም። ያው አንዳንድ ተማሪ አለ የሚሯሯጥ በዛ ሰዓት የሆነች ፎርሙላ ብዙ የሆነች ነገር ብጨርስ የሚል ተማሪ አለ። ግን ያን ያክል ያልመክርም። ሰላሳ ደቂቃ ሲቀረው ቢያንስ ሀያ ደቂቃ ሲቀረው ቅርባችሁ ብትገኙ ምክንያቱም፣ ያቺ ሰዓት ላይ ለምሳሌ ሁለት ሰዓት ተኩል ከሆነ የጠዋት ፈተና የሚጀምሩ ሁለት ሰዓት ተኩል ላይ በቃ መጀመሪያ ነው ስማችሁ ቀድሞ ይጻፋል። ቡክሌት ኮዳችሁ ላይ ምናምን አስተማሪው ኤግዛም ፔፐሩን ይዞ ሪፈሪ እያደረገ ይጽፍላቸዋል። እነዛ አድርጎ ከጨረሰ በኋላ ያቺ ታይም ላይ በመላ ኢትዮጵያ መጀመሪያ ታይም ነች እና ቀድማችሁ መድረስ ይጠበቅባቸዋል። ሌላኛው በጀማ መንቀሳቀስ ጩኸት ማሰማት እንደሱ አይነት ነገር ከባድ ነው። የፌዴራል ፖሊሶች ናቸው የሚመደቡት። እነሱ እናንተ ኤግዛም መውሰድ አለመውሰድ ወሰር የነሱ ይሾ አይደለም። እነሱ የሚመደቡት ኤግዛሙን ሲወስዱ ድዙዎች በጸጥታ ችግር ምክንያት ፈተና እንዳይስተጓጎል ተብሎ የተመደቡትና ከበድ ያለ እርምጃ ይወስድባቸዋል። በዛ ምክንያት ደግሞ ከእናንተ መካከል የሆነ ማይሆን አይነት ጓደኛ ካላችሁ ከእናንተ ጋር ሆኖ የሚጮህ መጥፎ ነገር የሚያደርግ ማይሆን ነገር ሲያደርግ የሚገኝ ተማሪ ካለ ከሱ ጋር እናንተም አብራችሁ እርምጃ ስለሚወሰድባችሁ በጥንቃቄ ጥሩ ምትሏችሁ አንድ ጓደኛ ሁለት ጓደኛ ካላችሁ ለአንድ ሳምንት ያቅል ከእነሱ ጋር ብታሳልፉ አሪፍ ነው። ብቻችን መሆን ትንሽ ይከብዳል። ብቸኝነቱን አስችሉትም እና ሁለት እና ሶስት ጓደኛ ብትይዙ ይሄ የማይጮህ የማይረብሽ ጀማ ምናምን ቢሆን አሪፍ ነው ብዬ እመክራለሁ። ነገር ግን እነሱም ኤግዛማችሁን በስነ ስርዓት እንዳትወስዱ ዲስትራክስ እንዳያደርጓችሁ መጠቀቅ መቻል አለባችሁ። እና ጥሩ ጓደኞች ይዛችሁ መንቀሳቀስ። ብዙ ጊዜ ላውንች አካባቢ ምናምን በጣም ግርግር ይበዛል። ግርግር የሚበዛባቸው ቦታዎች ላይ ላለመሄድ መሞከር ይታወቃል። ግርግር የሚበዛባቸው ቦታዎች የሚሄዱት ማየት ተማሪዎች ናቸው። መስራት ያልቻሉ መኮረጃ ያልቻሉ ተማሪዎች፣ አመፅ ሊያስነሱ የሚፈልጉ ልጆች ስለሆኑ ጥንቃቄ ማድረግ አለባችሁ። ከዚህ ከዚህ መቆጠብ መቻል አለባችሁ። ከዛ ውጭ ግን ኤግዛማችሁ ስትወስዱ እያንዳንዱን ኤግዛም ከጨረሳችሁ በኋላ ይህ ኤግዛም ከባድ ነው እያላችሁ መልስና አስተያየት እስኪ እንስራ ምናምን ይባል ነገር አያስፈልጋችሁ እስከምጨርሱ ድረስ ጨርሳችሁ መውጣት ነው ያለባችሁ። ፈተናችሁ እስከምጨርሱበት ቀን ድረስ እንደወጣችሁ በቻላችሁ መጠን ሽታችሁን የፈተና ወረቀታችሁ ጥላችሁ ትውጡ ይመከራል። ምክንያቱም ወጣችሁ ስትወጡ አብዛኛው የተማሪ መልስ ሲነጋገር ይህ ምን አልከው ምናምን እያለ ልክ እንደ ክላስ ፈተና ሲወራ ስለምሰሙ እሱ ነገር ጥንቃቄ አድርጎ፣ ሌላው ነገር ይህን ይመስላል። እና መያዝ ስላለባቸው ነገር አልነገርኳችሁ። በዋናነት ሶስት ነገሮችን ነው አንደኛው ብር ነው። ሁለተኛው ልብስ ነው። ሶስተኛ ለአንድ ሳምንት ያክል የሚቆዩ የማይበላሹ ምግቦች እንደ ቆሎ፣ በሶ፣ ዳቦ ቆሎ፣ ጭኮ አይነት ምግቦች ናቸው። እነዚህ ካሉ ብትይዙ አሪፍ ነው። ምክንያቱም ሱቅ ገዝተን እንበላለን እንዳትሉ፣ ግርግር አለ። እያንዳንዱ ሱቁ ላይ ያለው ነገር ሁሉ ቶሎ ቶሎ የሚያልቅበት ሁኔታ ሊፈጠር ይችላል። ላውንች መጨናረቅ ይፈጠራል። ገዝተን ውጭ እንበላለን ብትሉ የላውንቹ ምግብም ጥራት አይኖረውም። በተቻለ መጠን ጨጓራ ምናምን የለባችሁ ተማሪዎች የካፌው ምግብ ለመውሰድ ሞክሩ። ወረፋ ይኖራል፣ ሰልፍ ምናምን ብዙ ነገር ይኖራል። የሚደብር ነገር ቢሆንም ግን ቀደም ብላችሁ የተገኛችሁ የግቢ ላይፍ ምን ይመስላል። በእርግጥ አሁን ላይ ቁጥሩ ይቀንሳል። እንዳለፈው አመት ከዚ ቀድሞ እንደነበሩት አመት አይሆንም። በኮምፒውተር የሚፈተኑ ልጆች እየበዙ ስለመጡ ብዙ ነገሩ እንትን ለማድረግ ይመቻል። ያን ያክል ጥሩ ባይሆንም ግን ባለችው ቀን ውስጥ ሶስት ነገሮች ያስፈልጋቸዋል ብርን ብትይዙ ለምንድን ነው ድንገት ካፌ ሳይመታችሁ ቀርቶ ካፌ ቢዘጋ የካፌ ሰዓት ቢያልፍና ቢዘጋ ምግብ ሳትበሉ ወደ ኤግዛም ትገባላችሁ እራስ ሳትበሉ የምተኙበት ሁኔታ ሊፈጠር ይችላል ማለት ነው ላውንች እንደምንም ተጋፍታችሁ ቢሆን ወረፋ ደርሷችሁ ገብታችሁ ላውንች ትጠቀማላችሁ ማለት ነው ብር ከያዛችሁ እና አንዳንድ ወጪዎችም ሊኖሩ ይችላሉ። ውስጥ ከገባችሁ በኋላ የማታስቧቸው እነዛም ሊኖሩ ስለሚችሉ ብር ብትይዙ አሪፍ ነው። ሌላኛው ነገር የሚያስፈልጋችሁ መጽሐፍ ምናምን አታግበስበሱ ፕሊስ። ዝም ብሎ ተሸክሞ ወደ ስድስት ወደ አምስት ኤክስትሪ መጽሐፍ ተሸክመ ሚሄድ ተማሪ ይኖራል። ምንም አያስፈልጋችሁም እንደዚያ አይነት መጽሐፍ ቢ መንፈሳዊ መጽሐፍ፣ ቁራን፣ መጽሐፍ ቅዱስ ትብዝሽሉ ይሆናል። ከዛ ኖቶችን ጥቅል ላድርጉ የያዘ አንድ አውት ነገር ካላችሁ አንድ ደብተር የሆነች አንድ መጽሐፍ ነገር ብትይዙ ከበር ያላረጋችሁት ከዛ ይጀ ትንሽ አይዋለሁ የምትሉት ፎርሙላዎችን የያዛችሁበት ኖት ነገር ካለ እሱ ሙያስ። ከዛ ውጭ ግን በቻላችሁት መረጋ ከጓደኞቻችሁ ጋር ሄዳችሁ በሌላ ነገር እናሳልፍ፣ እስኪ እስኪ ግቢውን እንዞር ከማለት ይልቅ ነገ ተመልሼ እመጣበታለሁ ዛሬ አንገቴ እንደፍቼ በትንሽ ሳምንት ካሳለፍኩ ብላችሁ ራሳችሁን አሳምናችሁ በተቻለ መጠን እየተረዳዳችሁ ፎርሙላዎችን እያስታወሳችሁ ረጋ ብላችሁ ሳትጨራረቁ ብታያሳልፉት ብታሳልፉት አሪፍ ነው የሚሆን። ከዛ ቆይት የሚሉ ምግቦችን ያዙ። እንደዚህ በሶ ምናምን ብትይዙ አሪፍ ነው። ካፌ አካባቢ ያለው ምግብ ሊያስማማችሁ ይችላል። ሰዓት እንትን ሳትሉ ይዘጋባችሁ ይችላል እና ብርና፣ እነዚህ ብር ያን ያክል ብዙ ብር ያዝ አልልም ግን አንድ ሽብር ባለው እንደ አቅማችሁ እንደ ፋሚሊ ሁኔታ ትይዛላችሁ ማለት ነው። ፋሚሊን በማማከል መልኩ ብትይዙ አሪፍ ነው። ሂዳችሁ ባታጠፉት እንኳ የሆነ ነገር ቢገጥማችሁ ለመጠባበቂያ ስለሚሆን ብር ብትይዙ ጥሩ ነው። ሌላኛው ሰዓት ሰዓት የጎማ ሰዓት ይፈቀዳል፣ ፕላስቲክ ሰዓት ይፈቀዳል። የፕላስቲክ ሰዓት ስለሚፈቀድ የፕላስቲክ ሰዓት መያዝ ትችላላችሁ። ዜን ልብስ ነው የልብስ ሁኔታን በተመለከተ ብዙ ልብስ አትያዙ አንድ ሳምንት ነው የምትቆዩት በአንድ ቦርሳ ቀለል ባለ ቦርሳ አንሶላና ብርድ ልብስ ከያዛችሁ በኋላ ቀለል ያሉ እንደ ቱታ አይነት ነገሮችን ከያዛችሁ በቂ ነው በጣም በትልቅ ሻንጣ ብዙ ልብስ አግበስብሰው መያዝ አያስፈላጊ አይደለም እነዚህ አንሶላ ና ብርድ ልብስ ግዴታ ናቸው ምን ትለብሳላችሁ በተለይ ቀዝቃዛ ቦታ የምትሄዱ ከሆነ ማለት ነው ከዛ ውጭ በተሄዱበት ቦታ ውሃ ላይኖር ስለሚችል ሁሉንም ልብሶቻችሁ ሲሆን እንትን ብትሉ ይመከራል በጥንቃቄ እዛ ሄዳችሁ ማይሆን እንትን ሳትሉ በጥንቃቄ አንድ ልብስ ለሁለት ቀን ምናምን ለተለብሱት አድርጋችሁ በጥንቃቄ መያዝ አለባችሁ። የውሃ እጥረት ሊከሰት ስለሚችል ጥንቃቄ አድርጉ። ከዛ ውጭ ደግሞ ሊስት ወጥቷል የተፈቀዱ እና የተከለከሉ የሚል ነገሮች አሉ። ከነሱ ውስጥ ደግሞ ከዚህ ቀደም ያለፉ ጓደኞቻችሁንም ጠያይቁና ከእነሱ ምክር ተቀብላችሁ ሂዱ። እነሱ ደግሞ ሞር አንድ ነገር ይጨምሩላችኋል ብዬ አስባለሁ። ለሁላችሁ መልካም እድል ይመኛለሁ። በኮንፊደንስ ነው መስራት፣ መደናገጥ ምናምን አያስፈልግም። ይህ ፈተና ትልቅ ባሊ ነው ያለው በህይወታችሁ እንትን ቀጣይ በተመልሶ ሪሜዲያል ኮሌጅ ገብቶ ከመማር የሚያድናችሁ ነው እና አንዱን ትምህርት ድጋሚ እንዳትማሩ የሚያግዛችሁ ስለሆነ ሳትጨናነቁ ረጋ ብላችሁ ኮንፊደንስ ሆናችሁ ለመስራት ሞክሩ። ለሁላችሁ መልካም እድል እመኛለሁ።